ሰላም ውድ የቲክቶክ ፋሚሊዎች፣ እነው ማይደርስ የለም፣ ቀኑ ደርሰው ፐርፊውም ቤታችን ተከፍቷል። የደስታዬ ተካፋይ ሊሆኑ እነ ጓደኞች ሁሉም መጥተዋል። በዚህ የደስታዬ ቀን ሁላችሁም ከጎኔ እንድትሆኑ ሰፖርት እንድታደርጉ ነገ እጠብቃችኋለሁ። ሁላችሁንም እባካችኋት፣ አትንፉ። አረ ጨረሳችሁት። አልጨረስኩም እና ሲቀጥል ደግሞ ይህንን ሽቶ ቤት እንደዚህ ከፍቶ ሰርፕራይዝ አድርገኝ ወንድም አለም ጋሽ አብድላ ማለት እሱ ነው እና አድራሻችን ጋራ ድንፃ ላይ ወሎ ሰፈር ይገኛል። በአካል መምጣት የማትችሉ ደግሞ ሱቅ አፕሊኬሽን ላይ በመግባት አፕሊኬሽኑ እንዳውሎድ አድርጋችሁ የፈለጋችሁትን ሽቶ ኦርደር ማድረግ ትችላላችሁ። አመሰግናለሁ። ሰላም፣ ውድ የቲክቶክ ፋሚሊዎች፣ እነው የማይደርስ የለም ቀኑ ደርሶ ፐርፊውም ቤታችን ተከፍቷል። የደስታዬ ተካፋይ ሊሆኑ እነ ጓደኞች ሁሉም መጥተዋል። በዚህ የደስታ ቀን ሁላችሁም ከጎን እንድትሆኑ ሰፖርት እንድታደርጉ ነገ እጠብቃችኋለሁ። ሁላችሁንም እባካችሁን አትንፉ። አረ ጨረሳችሁት። አልጨረስኩም እና ሲቀጥል ደግሞ ይህንን ሽቶ ቤት እንደዚህ ከፍቶ ሰርፕራይዝ ያደረገኝ ወንድም አለም ጋሽ አብድላ ማለት እሱ ነው እና አድራሻችን ጋራ ድንፃ ላይ ወሎ ሰፈር ይገኛል። በአካል መምጣት የማትችሉ ደግሞ ሱቅ አፕሊኬሽን ላይ በመግባት አፕሊኬሽኑ ዳውንሎድ አድርጋችሁ የፈለጋችሁትን ሽቶ ኦርደር ማድረግ ትችላላችሁ። አመሰግናለሁ።